አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ፣ ልምድና የተከበሯችሁ ተመልካቾች ይህ ሁላችሁንም ሰላም ሰላም ብያለሁኝ። እንግዲህ አንድ አሳዛኝ ዜና ደርሶናል። ምንድን ነው ይህ የምትመለከቱት ወንድማችን የብሬክስ ሀበሻዊ ወንድም ነው። ብሬክስ ሀበሻዊ እንግዲህ ታቁታላችሁ፣ ቲክቶክ ላይ ምናምን ነገር የእሱ ወንድም ነው እና አሁን በድንገት በሳዑዲ አረቢያ ሪያድ ከተማ ላይ ህይወቱ አልፏል ተብሏል። በጣም ያሳዝናል እና ውዶችዬ ይሄ የተናገረው ወንድሙ ብሬክስ ሀበሻዊ በፌስቡክ ገጹ ላይ ማመን አቃተኝ ወንድሜ ብሎ እንግዲህ ይኸው እንደዚህ አድርጎ ፖስት ወተል ማለት ነው፣ አሁን ከትንሽ ሰዓታት በፊት ስለዚህ፣ ይሄ ልጅ እጅግ በጣም ያሳዝናል። ታናሽ ወንድሙ ይመስለኛል ማለት ነው እና በምን እንደሞተ አልተገለጸም። የምታውቁ ካላችሁ ውስጥ የኮሜንት ላይ ተናገሩ። ግን በዝርዝር ይሄ ልጅ ምን ሆኖ እንደሆነ የሞተው እስካሁን ድረስ መረጃው የለኝም። ግን ሙቷል። እንደሞተ በዛሬው ዕለት ሳውዲ አረቢያ ሪያድ ከተማ ላይ እንደሞተ ወንድሙ፣ ይሄ ልጁ ቴዲ ራያ ይባላል። ብሬክስ ሀበሻ የሱ ወንድም ነው። ያው ወንድሙ ዱባይ ነው። ይህ ልጁ ግን ሳኡዲ አረቢያ በባህር ቢያንስ አንድ ሁለት ጊዜ የተመላለሰ አሁን ላይ እዛ ሳኡዲ አረቢያ ሪያድ ላይ ይኖር እንደነበረ በዛሬ ሁለት ግን እንደ ሞተ ነው እንግዲህ አሁን ላይ ወንድሙ የተናገረው ማለት ነው። እና በጣም የሚያሳዝን ነገር ነው። ግን ይሄ ልጅ እንደነገርኳችሁ ነው። ምን ሆኖ ሞተ፣ በምን ታሞ ነው ወይ ወይስ በሌላ ምክንያት ነው ወይ የሚለው ነገር በደንብ አልታወቅም። ግን ሁለት ልጆች አሁን እንደተናገሩት ከሆነ እንደ ፖስቱ ማለት ነው በዛሬ ሁለት ይሄ እንደ ሞተ ነው። ምን ሆኖ ሞተ የሚለውን ነገር በዝርዝር አልተናገሩም ብቻ እና፣ በጣም ያሳዝናል። ልጁ እንግዲህ በባህር አንዴ እንደሄደ፣ ከዛ በተመልሶ ደግሞ ሁለተኛም በባህር እንደሄደ፣ አሁን ላይ ግን ሪያድ ከተማ ላይ ይኖር እንደነበረ ነው እንግዲህ እና በጣም ያሳዝናል የሰው ልጅ እንደዚህ ለስራ ብሎ ሂዶ ሞተ ሲባል በጣም ያሳዝናል ነው። ስለዚህ ከዚህ በፊትም በጣም ብዙ ሞቶች አሉ። ብዙ ሰው ይሞታል በተለይ ስደት ላይ ሳውዲ አረቢያ ወደ ዱባይ ብዙ ሰዎች ሞተ ይባላል። ግማሹ ከፎቅ የወደቀ ምናምን በጣም ብዙ ነው። ምክንያቱ ይሄ ግን በምን እንደሆነ ወንድሙም አልተነገረም እስካሁን ድረስ ማለት ነው፣ በምን ሞተ የሚለው ነገር እና በጣም ያሳዝናል። ለስራ ብሎ ሄዶ ያልፍለኛል ምናምን ብሎ በተለይ ችግር የለውም አሁን ታሞ ምንህን ነው ምናምን ነገር ሐኪም ቤት ተመላልሶ ተጠይቆ አለው ያሟሟትም አለው። ግን ድንገታዊ፣ አሁን ላይ ድንገታዊ ምንም እየሳቀ እየተጫወተ አሁን አብረ ሆነ ከምስት ደቂቃ በኋላ ይሄ ሰው እኮ ሞተ ሲባል በጣም ያሳዝናል። ስለዚህ እስቲ የምታውቁ ይሄ ልጅ በምን ምክንያት እንደሞተ ደርሶናል። ምንድን ነው ይሄ የምትመለከቱት ወንድማችን የብሬክስ ሀበሻዊ ወንድም ነው። ብሬክስ ሀበሻዊ እንግዲህ ታውቁታላችሁ፣ ቲክቶክ ላይ ምናምን ነገር የእሱ ወንድም ነው እና አሁን በድንገት በሳዑድ አረቢያ ሪያድ ከተማ ላይ ሕይወቱ አልፏል ተብሏል። በጣም ያሳዝናል። በምን እንደሞተ አልተገለጸም። የምታውቁት ካላችሁስ ኮሜንት ላይ ተናገሩ። በዝርዝር ይሄ ልጅ ምን ሆኖ እንደሆነ የሞተው እስካሁን ድረስ መረጃው የለኝም፣ ግን ሞቷል እንደሞተ በዛሬው ዕለት ሳውዲ አረቢያ ሪያድ ከተማ ላይ እንደሞተ ወንድሙ ይሄ ልጁ ቴዲ ራያ ይባላል። ብሬክስ ሀበሻ የሱ ወንድም ነው። ያው ወንድሙ ዱባይ ነው። ይህ ልጁ ግን ሳውዲ አረቢያ በባህር ቢያንስ አንድ ሁለት ጊዜ የተመላለሰ አሁን ላይ እዛ ሳኡዲ አረቢያ ሪያድ ላይ ይኖር እንደነበረ በዛሬው ዕለት ግን እንደሞተ ነው እንግዲህ አሁን ላይ ወንድሙ የተናገረው ማለት ነው። እና በጣም የሚያሳዝን ነገር ነው። ግን ይሄ ልጅ እንደነገርኳችሁ ነው፣ ምን ሆኖ ሞተ በምን ታሞ ነው ወይ ወይስ በሌላ ምክንያት ነው ወይ የሚለውን ነገር በደንብ አልታወቀም። ግን ሁለት ልጆች አሁን እንደተናገሩት ከሆነ እንደ ፖስቱ ማለት ነው በዛሬ ሁለት የልጅ እንደ ሞተ ነው። ምን ሆነ ሞተ የሚለውን ነገር በዝርዝር አልተናገሩም ብቻ እና በጣም ያሳዝናል። ልጁ እንግዲህ በባህር አንዴ እንደሄደ ከዛ በተመልሶ ደግሞ ሁለተኛም በባህር እንደሄደ አሁን ላይ ግን ሪያድ ከተማ ላይ ይኖር እንደነበረ ነው እንግዲህ። እና በጣም ያሳዝናል የሰው ልጅ እንደዚህ ለስራ ብሎ ሂዶ ሞተ ሲባል፣ ያው በጣም ያሳዝናል። ስለዚህ ከዚህ በፊትም በጣም ብዙ ሞቶች አሉ። ብዙ ሰው ይሞታል። በተለይ ስደት ላይ ሳውዲ አረቢያ፣ ወደ ዱባይ ብዙ ሰዎች ሞተ ይባላል። ግማሹ ከፎቅ የወደቀ ምናምን በጣም ብዙ ነው። ምክንያቱ ይሄ ግን በምን እንደሆነ ወንድሙም አልተነገረም እስካሁን ድረስ ማለት ነው በምን ሞተ የሚለው ነገር እና በጣም ያሳዝናል። ለሰራ ብሎ ሄዶ ያልፍለኛል እናም ብሎ በተለይ ችግር የለውም አሁን ታሞ ምንህነው ምናምን ነገር ሐኪም ቤት ተመላልሶ ተጠይቆ አለው ያሟሟትም አለው ግን ድንገታዊ አሁን ላይ ድንገታዊ ምንም እየሳቀ እየተጫወተ አሁን አብረ ሆነ ከአምስት ደቂቃ በኋላ የሰው ሞተ ሲባል በጣም ያሳዝናል። ስለዚህ እስቲ የምታውቁ ይሄ ልጅ በምን ምክንያት